ይህ የአራተኛ ክፍል የሂሳብ ትምህርት ምዕራፍ ሶስት ክፍል ዘጠኝ መልመጃዎቹ ናይና ወደ ርዕሳችን እንገባለን። መልመጃ አምስት የሚከተሉትን ክፍልፋዮች ወደ አስርዮሽ ቁጥር ቀይሩ። ያው እዚህ ጋር ጀምር የላችኋሉ በክፍል ስምንት አንደኛውን ጥያቄ ሰርትናል እና የመጀመሪያው ዜሮ ነጥብ 09 ብለናል የለ ደግሞ ዜሮ ነጥብ አራት ሰባት ሀመሮሃ 3 ሃያ አምስተኛ ነው። ይህችን 25 በአራት ማበዛት መቶ ትሆናለች። ይህችንም በአራት ማበዛት አለብኝ ግን ስለዚህ 12 መቶኛ ሆነ። 12 መቶኛ ማለት ነጥብ አንድ ሁለት የጃምፕ ስታደርግ 0 ነጥብ አንድ ሁለት ይሆናል ብለናል 75 ማለት 0.75 መቶኛ 215 መቶኛ ማለት እዚች ያለችው አነጥብ መቶኛውን 1 2 ስትዘል 2 ነጥብ 1 5። እሺ ወደ ሁለተኛው ጥያቄ ስንሄድ የሚከተሉትን በቃላት የተጻፉ ክፍልፋዮችን ወደ አስርዮች ቁጥር ቀይሩ ይለናል። ሀያ ሶስት መቶኛ ማለት ሀያ ሶስት መቶኛ እንደዚህ ነው አይደል ሲጻፍ ሀያ ሶስት መቶኛ ወደ ምንድን ነው ወደ አስርዮች ስንቀይር ዜሮ ነጥብ ሁለት ሶስት ይሆናል። ሁለት ጊዜ ጃምፕ ስለምታደርግ ለላይ ሀምሳ ሁለት መቶኛ ሀምሳ ሁለት መቶኛ ማለት ይሄ ማለት ነው። ይሄ ማለት ዜሮ ነጥብ አምስት ሁለት ይሆናል። አስራ ሰባት አምሳኛ አስራ ሰባት ሀምሳኛ ማለት ይህ ማለት ነው አሁን ይቺ ሀምሳ መቶ እንድትሆን በሁለትና ብዛት እንግዲያውስ ሰላሳ አራትንም በሁለትና በዛት አለን አስራ ሰባትንም በሁለትና በዛት አለን ሰላሳ አራት ሆነች ማለት ነው መቶኛ ሰላሳ አራት መቶኛ ማለት ዜሮ ነጥብ ሶስት አራት ይሆናል ማለት ነው በዚህ መሰረት ይቀየራል የሚከተሉትን በሞዴል የተገለጹ ክፍልፋዮችን በአስርዮሽ ቁጥር ግለጹ። እነዚህ የምታዩቸው በሙሉ እንግዲህ ለመቶ የተከፈሉ ናቸው። መቁጠር ነው። አሁን ይሄ ቢጫው ቅቡን ነው የመጀመሪያዎቹ አስር ናቸው። ከዚ አስር አለ ሀያ ማለት ነው። አንድ ሁለት ሶስት አራት አምስት ሀያ አምስት ቅቦች አሉ ቢጫዎቹ ሀያ አምስት መቶኛ 25 መቶኛ ነው። የተገለጹ ክፍሎች በአስሮች 25 መቶኛ ማለት 0.25 ይሆናል። ለላይ ስንመጣ ደግሞ መቶ ስንተኛ መቶ መቶኛ ማለት አንድ ሙሉ ማለት ነው። አንድ ሙሉ ይሆናል። እዚህ ጋር አመረሃ ነው። ይሄ አመረሃ ለማለት ይመስለኛል። አመረሃ ስንት ነው የተቀባው? የመጀመሪያው አስር ሃያ ሰላሳ አርባ ካልን በኋላ አንድ ሁለት ሦስት አራት አራቶቹ ተቀብተዋል። አንድ ሁለት ሦስት አራት አርባ አራት ቀበለ፣ አርባ አራት። እሺ እስኪ ማግኒፋይ አድርገን ነው አንዴ፣ ያውና ማግኒፋይ አድርገን ስናየው ስንት ናቸው? ዚጋ የምታዩቸው አንድ ሁለት ሶስት አራት አራት ጊዜ አስር አርባ እንደገና እነዚህ እንቁጠራቸው አንድ ሁለት ሶስት አራት ያ አርባ አራት ማለት ነው ወቅ አርባ አራት መቶኛ አርባ አራት መቶኛ ማለት ዜሮ ነጥብ አራት አራት እዚህ ቁጥር መስመር ላይ ስንመጣ ደግሞ እንደምትመለከቱት እዚያውን የመጀመሪያውን ከዜሮ እስከ አንድ ነው ያለው ይሄ ክፍልፋይ ይሄ ማለት ዜሮ ነው እቺ ዜሮ ነጥብ አንድ ዜሮ ነጥብ ሁለት ዜሮ ነጥብ ሶስት ዜሮ ነጥብ አራት ዜሮ ነጥብ አምስት ዜሮ ነጥብ ስድስት ዜሮ ነጥብ ሰባት ዜሮ ነጥብ ስምንት ዜሮ ነጥብ ዘጠኝ አንድ ሙሉ ይሆናል እና እያንዳንዳቸው ደግሞ እዚህ እንትኖች አሉ ጭረቶች አሉ ለአስር ለአስር ተክፍሏል ይህንንም አንድ ያላሳያችሁ ጎላ እናድርገውን። ያሁን እነዚህ ጭረቶች አሉ። ስለዚህ አያቸው ይታያሉ አይደል? እና አሁን ምንድን ነው የምናደርገው ዜሮ 0.1 0.2 ናቸው እነዚህ 0.3 ይቺ ግን ያለችው አንድ ጭረት አርፋ ነው። ስለዚህ 0.3 0.31 እንላታለን ማለት ነው ይችን እሺ 0.4 0.5 ይቺ 0.6 ወደዚህችኛዋ ስንመጣ 2.3 ብሎ ነው ያቆመው። ይሄ ሁለት ነጥብ አራት ሁለት ነጥብ አምስት ሁለት ነጥብ ስድስት ሁለት ነጥብ ሰባት ሁለት ነጥብ ስምንት ሁለት ነጥብ ዘጠኝ ሁለት ነጥብ አስር አይባልም ሦስት ነው የሚባለው። ሦስት ነጥብ አንድ ሦስት ነጥብ ሁለት ሦስት ነጥብ ሦስት አሁን እንትኖቹ ያሉበት ግን ሳጥኖቹ ያሉበት ሁለት ነጥብ ሁለት ሁለት ነጥብ ሦስት ካልን በኋላ ሁለት ነጥብ ሦስት አንድ ሁለት ነጥብ ሦስት ሁለት ሁለት ነጥብ ሦስት ሶስት ላይ ሁለት ነጥብ ሶስት ሶስት ላይ ነው ያለው። ይችኛዋ ደግሞ ሁለት ነጥብ ስድስት ብሎናል። ሁለት ነጥብ ሰባት አናቷ ላይ። እሺ፣ ሁለት ነጥብ ስምንት ሁለት ነጥብ ዘጠኝ ሶስት ሶስት ነጥብ አንድ ሶስት ነጥብ ሁለት ካለ በኋላ ሶስት ነጥብ ሶስት ነጥብ ሁለት እዚህ ጋር ነው ሶስት ነጥብ ሁለት አንድ ላይ ትሆናለች እንላለን። ወደ አራተኛው ስንሄድ የሚከተሉትን አስርዮሽ የተጻፉ ቁጥሮችን በቁጥር ቤት ሰንጠረዥ አሳዩ። አሁንም እንደዚህ በሰንጠረዥ አስቀምጠን ማለት ነው። ሶ ዜሮ ስንት ላይ ነው ያለችው? አንድ ቤት ላይ በቃ አንድ ቤት ላይ ከዚያ ሶስት ስንት ላይ ነው? አስረኛ ቤት፣ አምስት መቶኛ ቤት። ለላይ ስመጣ አንድ፣ ይቺ አንድ አንድ ቤት፣ ይቺኛዋ አንድ ግን አንድ አስረኛ ቤት፣ ስምንት መቶኛ ቤት። እዚህ ጋር ስንመጣ ዜሮ አንድ ቤት፣ አንድ ግን አስረኛ ቤት፣ ስድስት መቶኛ ቤት። መላይ ስምንት አንድ ቤት ወደዚህ አንድ ቤት፣ አስር ቤት፣ የመቶ ቤት እያልን ነው የምንሄደው ብለናል። ዘጠኝ አስረኛ ቤት ሰባት መቶኛ ቤት። ከዚህ በፊት ያለውን ቪዲዮ ክፍል ስምንትን ሙሉን አብራርቻለሁ። እሺ ወደ አምስተኛ ስመጣ፣ የሚከተሉትን በቁጥር ቤት ሰንጠረዥ የተገለጹ ቁጥሮችን በአስርዮች እና በክፍልፋዮች ጻፉ። ዜሮ የስንት ቤት ነች? እዚህ ጋር ዜሮ የአንድ ቤት ዜሮ ላለው ማለት ነው። ይቺ ዜሮ ደግሞ የአስረኛ ቤት ነጥብልና ዜሮ ስምንት ደግሞ የመቶኛ ቤት ለዚችም ራሱ ምሳሌ ሰጥቻለሁ ዜሮ ነጥብ ዜሮ ስምንት በክፍልፋይ ስንገልጸው ምን ይሆናል ይሄ ስምንት መቶኛ ለምን ሁለቴ ጃምፕ ስለምታደርግ ይህ አሁን የምላችሁን ነገሮች በሙሉ እዛ ጋር ታገኛላችሁ በደንብ እዚህ ጋር ለላይ ልምጣ አራት የአንድ ቤት አራት ነጥብ አንድ ይች አንድ ማለት ነው ከዛ ይችን አምስት አራት ነጥብ አንድ አምስት ሻመር ውሃ ላይ ይደምጣ። እሺ፣ ሶስት የአስር ቤት ነች፣ ስምንት የአንድ ቤት፣ ስለዚህ 38 ይሄው፣ የአንድ ቤት የአስር ቤት ጉድ። ከዛ ነጥብ ላድርግና ዘጠኝ አስረኛ ቤት፣ አንድ የመቶኛ ቤት፣ 38 ነጥብ ዘጠኝ አንድ ይህን ይመስላል። ኤክሰርሳይሱ አስርሻዊ ቁጥሮችን ማወዳደር፣ በቅደም ተከተል ማስቀመጥ ይላል። በቃ ይሄንን እንዴት ነው ደግሞ ይሄንን ጥቅልል ያለ ቁልፍ ልስጣችሁ ምንድን ነው የምታደርጉት? ለምሳሌ አራት መቶ ሰባ ስድስት እና ከቀላል ልነሳ ዘጠና ስምንት የትኛው ይበልጣል? ይሄ ባለ ሦስት ሆሄ ቁጥር ነው። ይሄ ባለ ሁለት ሆሄ ቁጥር ነው። ሁሌም ባለ ሦስት ሆሄ በላጭ ሆሄ ያለው ቁጥር ከትንሽ ቁጥር ይበልጣል ብለና አሁን ይሄ ባለ ሁለት ሆሄ ስለሆነ ምንም ዘጠኝና ስምንት የሚባሉ ዲጂቶች ቢኖሩትም ወይ ቢኖሩትም ባለ ሁለት ስለሆነ ከዚህ ምንድነው ሁልጊዜ አነሳ ነው። እኩል በሚሆኑበት ጊዜ ለምሳሌ 347 እና 351 የሚል ቢኖር አሁን እዚህ ጋር ምንድን ነው የምናደርገው? የዚህን ቤት የዚህን ቤት ከዚህ ቤት ጋር እናወዳድራለን። እኩል ሆኖ አይደል የዚህን ቤት ከዚህ ቤት እናወዳድራለን። ምን ሆነ? አራት አነሰች፣ አበቃ አነሰ ማለት ነው። እዚህ ጋር እናቆማለን። 347 ያንሳል ከ351 እንላለን። አሁን አስርዮሽ ቁጥር ናቸው። እዚህ ጋር እያለን ያለው ግን አስርዮሽ ቁጥር በሚሆኑበት ጊዜ በቀጥታ ዜሮ ነጥብ ሦስት ሁለት እና ዜሮ ነጥብ ሦስት ሰባት ቢኖር የዚህን ቤት ከዚህ ቤት ጋር እናወዳድራለን። እኩል ሆነ። የዚህን ቤት ይሄ የአስረኛ ቤት ነው የሚባለው ብያለሁ አይደል ከአስረኛ ቤት ጋር እናወዳድራለን እኩል ሆነ። ይሄ ደግሞ የመቶኛ ቤት ሆነዋል። የመቶኛን ቤት ከመቶኛ ቤት ጋር እናወዳድራለን። አነሰ ያንሳል ከሰባት ትላላችሁ ይሁ ነው። ምንድነው እዚህ ላይ ተግባሩ ላይ እያለን ያለው ደግሞ በ01 የሚበልጡና በአንድ የሚያንስ ቁጥር እንድንፈልግ ነው የታዘዝ ነው። ለምሳሌ 07 አለ የመጀመሪያው ላይ የተሰጥን ተግባር ሰባት በዜሮ ነጥብ አንድ የሚበልጥ ሲሆን ዜሮ ነጥብ አንድ እናድርግና እንደምራቸው ማለት ነው ምን ይሆናል? ዜሮ ነጥብ ስምንት ይሆናል። ይህ የሚበልጥ ነው ከማን ከዜሮ ነጥብ ሰባት የሚበልጥ የሚያንስ ሲሆን ደግሞ መቀነስ ነው ከዜሮ ነጥብ ሰባት ላይ ዜሮ ነጥብ አንድ እንቀንሳለን ከሰባት ላይ አንድ ስንቀንስ ስድስት ከዜሮ ላይ ዜሮ ዜሮ ዜሮ ነጥብ ስድስት ደግሞ አናሽ ነው ከአንድ ነጥብ ሁለት ላይ አንድ ነጥብ ሁለት አለ የሚበልጥ ሲሆን ዜሮ ነጥብ አንድ መደመር ነው ሶስትና ሁለትና አንድ ሲደመሩ ሶስት ነጥብ አንድና ዜሮ ሲደመሩ አንድ አንድ ነጥብ ሶስት በላጭ ነው የሚያንስ ደግሞ ከሆነ መቀነስ ነው የሚሆነው እንቀንስ ከሁለት ላይ አንድ ስንቀንስ አንድ ይሆናል። ከአንድ ላይ ዜሮ ስንቀንስ አንድ አንድ ነጥብ አንድ ይሆናል። እሺ ሶስት ነጥብ ሰባት ስድስት ዜሮ ነጥብ አንድ ስንደምር እዚች ጋር ክፍተት አለቻል። በዜሮ መሙላት እንችላለን። ምንም ችግር የለውም። እንደምር ቁልቁል ስንደምር ስድስት እንደምር ቁልቁል ስምንት እንደምር ቁልቁል ሶስት ሶስት ነጥብ ስምንት ስድስት። ምንድን ነው የሚበልጥ የሚያንስ ለመፈለግ ደግሞ መቀነስ ነው። እንዴት ነው የምንቀንሰው? ከስድስት ላይ ዜሮ ስንቀንስ ስድስት ከሰባት ላይ አንድ ስንቀንስ ስድስት፣ ከሶስት ላይ ዜሮ ስንቀንስ ሶስት። ሶስት ነጥብ ስድስት ስድስት ይኸው ነው። በተመሳሳይ መልኩ እዚህ ጋር ደግሞ በዜሮ ነጥብ ዜሮ አንድ ሆኖ መጣ። ከአንድ ነጥብ አራት ሶስት ላይ ዜሮ ነጥብ ዜሮ አንድ መደመርና መቀነስ ነው። መደመር ምንን ለመፈለግ ነው? የሚበልጥን። መቀነስ የሚያንስን። እሺ ሲደመርኩኝ አራት ይሄን ነው ሲደመር አራት ይሄን ነው ሲደመር አንድ አንድ ነጥብ አራት አራት። አበቃ። ስትቀንሱ ደግሞ የሚያንስን። አሁን የት ላይ ሌላ ለየት ያላለ እንዴ? እስኪ የለን እንስራ። ዜሮ ነጥብ አንድ ትላለች። ዜሮ ነጥብ ዜሮ አንድ መደመርና መቀነስ። መደመር ምን ለማድረግ ነው? የሚበልጥን ለመፈለግ። አሁን እንደምር ነው። ቁልቁል ይቺ አንድ ከላይ የሚደመርላት የለም፣ እና በዚህ ጊዜ ለዚች ለላይኛዋ እንድቻ አድርገን እንሞላላታለን። እሺ አንድና ዜሮ ሲደመሩ አንድ ይቺ አንድ እና ዜሮ ደግሞ አንድ ነጥብ ዜሮ እና ዜሮ ዜሮ ዜሮ ነጥብ አንድ አንድ። ምን የሚል የሚበልጥ የሚያንስ ደግሞ መቀነስ ነው። እሺ ከዜሮ ላይ አንድ ሲቀነስ አይችልም። ይችም በደንብ ተመልከቱ አይችልም። ሶ ከዚች እንበደርና ይቺ ወደ አስር ተቀየረች ማለት ነው። ወደ አስር ስትቀየር ከአስር ላይ አንድ ስቀንስ። ዘጠኝ። ይቺ ስላበደረች አንድነቷን አታ ወደ ዜሮ ተቀይራለች። ከዜሮ ላይ ዜሮ ዜሮ ነጥብ፣ ከዜሮ ላይ ዜሮ ዜሮ ዜሮ ነጥብ ዜሮ ዘጠኝ ይሆናል። ያው ነው። እሺ፣ እነዚህ እስካሁን ስላችሁ የነበረውን እያብራራልን ነው። ይህን መልመጃ አሁን እየተወያየን ያለው ክፍል ስንት ላይ ነው ያለው? ክፍል ዘጠኝ ላይ። በክፍል አስር ይህን ቻፕተር ለመጨረስ ወይም ይህን ምዕራፍ ለመጨረስ እሞክራለሁ። የምንሰራቸው ስራዎች እናንተ ተዘጋጅታችሁ እንድትጠብቁኝ ነው። የቤት ስራ ፈጠን ብዬ ስለምሰራ ስራ ይሄን መልመጃ ፕሮብሌም መፍታት ሁለት ጥያቄዎች አሉ። ከዚያ የማጠቃለያ መልመጃዋን? በአንድ ክፍል ለመጨረስ እሞክራለሁ። ካልቻልን በሁለት እናደርገዋለን። ይህን ቻናል ተመልክታችሁ ካረካችሁና እስካሁን ድረስ ከቆይታችሁ ተደስታችኋል ማለት ነው። ሰብስክራይብ እንድታደርጉ አስተያየት ካላችሁ አስተያየታችሁን በነፃነት በጨዋነት እንድትገልጹ ጠይቃለሁ። ውድ ቤተሰቦች እጅግ አመሰግናለሁ። ይህን እድል በመክፈታችሁ ልጆች ጋር እንድንገናኝ። መምህር ሙሐመድ ነኝ ከማሜ ማዕፅ።